ሻሎም ሻሎም እጅግ በጣም የተወደዳችሁ እና የተከበራችሁ የእግዚአብሔር ቤተሰቦች ከሳውዝ አፍሪካ ዙሪያ ያላችሁ ቅዱሳን በሙሉ እግዚአብሔር ጸጋና ሰላም በረከት ይብዛላችሁ። እኔ ወንድማችሁ ሐዋርያ ሚዲያ ጳውሎስ ነኝ። እግዚአብሔር አምላክ ረቶኝና አግዞኝ በዚህ በሳውዝ አፍሪካ የተለያዩ አይነት እስቴቶች ላይ መልካምና ድንቅ ጊዜ እያሳለፍን ያለ ያለው ብንኖርና እግዚአብሔር ቢፈቅድ ፊታችን ሜይ 15 ጀምሮ 15፣ 16፣ 17፣ 18 ሐሙስ፣ አርብ፣ ቅዳሜ እሑድ ለአራት ተከታታይ ቀን ልዩ የሆነ የፈውስ ነፃይ መውጣት የትንቢት ኮንፍረንስ ተዘጋጅ። ይሄ ኮንፍረንስም የተዘጋጀው በፍሪ ስቴት ኬብሮን ቤተክርስቲያን። በዚህ አጋጣሚ የኬብሮን ቤተክርስቲያን መሪዎች፣ አገልጋዮች፣ ምዕመናን በሙሉ እንኳን እግዚአብሔር አምላክ ረዳችሁ አገዛችሁ ማለት ትፈልጋል። ቤተክርስቲያኗ ያስገነባቸው ህንፃ አለ። ይህንን ምክንያት በማድረግ የተዘጋጀ ልዩ መንፈሳዊ ኮንፍረንስ፣ በዕለቱ ተገኝታችሁ ሁላችሁ የበረከቱ ተካፋይ እንድትሆኑ በእግዚአብሔር ፍቅር አሳስባቸዋል። በእለቱ እኔ የምገ ኛለው ከኔ ጋር ደግሞ አብሮ የተጋበዙ ዘማሪዎች አሉ። ዘማሪ ዘውዲቱ፣ ዘማሪ አብድናጎ። አምላክ እርሶ እልሻዳይ፣ በምድር ቢሆን በሰማይ እንደርሱ ያለ የለም፣ ትልቅ ነው ለዘላለም አምላከ እርሶ እልሻዳይ፣ በምድር ቢሆን በሰማይ

ከእኔ ጋር እንደዚሁም ደግሞ ሌላም አሉ አገልጋዮች በጋራ አንድ ላይ በመሆን እግዚአብሔርን የምናገለግል ይሆናል። ስለዚህ ንጹሕ የሆነው የክርስቶስ ኢየሱስ ወንጌል በኃይልና በስልጣን ይሰበቃል። በአጋንንት የታሰሩ በጌታ በኢየሱስ ነፃ ይወጣሉ። በልዩ ልዩ በሽታና ደዌ ውስጥ ያሉ እግዚአብሔር ይፈውሳቸዋል። እግዚአብሔር ሕዝቡን በትንቢት ያጽናናል፣ ይባረካል። እግዚአብሔርን በዝማሬ እናመልቀዋለን። ስለዚህ ሜይ 15፣ 16፣ 17፣ 18 ሁላችሁም ቀጠሯችሁ በፍሪ ስቴት ኬብሮን ቤተክርስቲያን ላይ ይሁን ሁላችሁ ሰሎን ጋብዣቸኋለሁ። ለእግዚአብሔር የሚሳነው ነገር የለም። ሸለው። ሰላም ሰላም ቅዱሳን በጌታ የተወደዳችሁ እግዚአብሔር ቤተሰቦች፣ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ጤና ያስጥልኝ። ወደ አፍሪካ የምትገኙ ቅዱሳን ሁላችሁ ቄስ ፍስሃ አበብ ነኝ እኔ ወንድማችሁ ፓስተር ዘማች ይባላለሁ፣ ከሳውዝ አፍሪካ። ዌልኮም ኬብሮን ቤተክርስቲያን። ፓስተር ተመስገን ሮሶ ይባላለሁ። ክሮኖስታድ ኬብሮን ፔንቴኮስታል ቤተክርስቲያን የተዘጋጀ መንፈሳዊ ኮንፈረንስ አለ። የክሮኖስታድ ኬብሮን ፔንቴኮስታል ቤተክርስቲያን አዲሱን አዳራሽ ምረቃ በማድረግ እግዚአብሔር ቸርነቱና ምሕረቱን አብስ በዚህ በባይድ ምድር ባለንበት በዚህ በሳውዝ አፍሪካ ኃጢአት በበዛችባት ሞት በነገሰች በዚህ ቃውጢ ምድር ፍሪስቴት ኮሪስታንት ኬብሮን ፔንቴኮስታል ቤተ ክርስቲያን ከሜ 15 እስከ 18 የሚቆይ ፕሮግራም ተዘጋጅተዋል። በዚያ ፕሮግራም ከካውተን ከጆሃንስበርግ ዙሪያ ከፕሪስቴት ከኖርዘርን ኬፕ ከኖርዘርን ዌስት ያላችሁ ዙሪያ ጎረቤት ከተማዎች ላይ ያላችሁትን አገልጋዮችን መሪዎችን ቅዱሳንን ሁሉ ኖ በዚህ በዓል ላይ ተገኝተን ጌታን በጋራ እናመልክ፣ ለእግዚአብሔር ክብርን እናምጣ ምስጋና ና እናምጣ እግዚአብሔር የሰረልንን ነገር መታችሁ ኑ ጌታንና መልክ ብላ ጥሪ እያደረገች ነችና፣ ሁላችን በዚህ ፕሮግራም ላይ ተገኝተን ለእግዚአብሔር ምስጋናን ልናቀርብ ተጋብዘናልና ምስጋናችንን ይዘን በእለቱ እንገኝ። ሜይ 15፣ 16፣ 17፣ 18 በክሮንስታድ ኬብሮን ፔንቴኮስታል ቤተክርስቲያን አይቀርም። እግዚአብሔር ከሁላችንም ጋር ይሁን። ተባረኩ።